አህያ ብሎ የሚጠራህ ጋር አህያ ብሎ የሚያናግርህ ጋር የአማራን ህዝብ እንደ አህያ መወከል የሚፈልግ እራሳቸው ከአህያ ያነሰ ማንነት ያላቸው ሰዎች እነሱ ግር ስር ሂደህ የምትረመጠመጥ ከሆነ አህያ መሆንህን አምንሃል ማለት ነው። ሌላ ገንዘብ ፈልጌ ኮንትራክተር ስጄ ራሴ ሄጄ አይቼ አስጀመርኩ። ኮንትራክተር ከገባ በኋላ ሊያቆሽሹብን ነው፣ ሊያበላሹብን ነው፣ ሊያጠፉብን ነው ብለው ተናገሩ፣ ሰበኩ፣ አይሰራም ብለው አስቆሙት እነሱ ግን ልማት ከልክለው ልማት እንዳይሰራ አማራ ክልል ልማት እንዳይሰራ ባህር ዳር ኮሪደር ልማት እንዳይሰራ ፋሲል እንዳይታደስ ላሊበላ እንዳይታደስ ከልክለው ምን እያደረጉ ነው ይሄንን ልማት ከልክለው እነሱ ንብረት እያወደሙ ነው ያሉት የመንግስት ኃላፊዎች ናቸው። የአካባቢው አስተዳዳሪ ወይ ኃላፊዎች ይሆናሉ። የዛን ሰውዬ ቤት ሂደው እንግዲህ ሰውየውንም ገለውት ሊሆን ይችላል። አልጋውንና ኮመዲኑን አውጥቶ እያቃጠሉ ቪዲዮ ይቀርጻሉ። የአጥፍቶ መጥፋት ስራ ማለት ይሄ ነው። የአማራው ሸኔ የምንለው ለዚህ ነው። አልጋ የለምን የለ የቤት እቃ በሙሉ በመቃጠል ላይ እያሉ ናቸው ይችላል ያንዳ ቤት ፋን ነው ነበልባሉ የወንድም እመር አልጋ የለ የቤት እቃ በሙሉ? የአማራ ህዝብ ጥያቄ የአንድን ወረዳ አስተዳደር ኮመዲኖና አልጋ አውጣና አቃጥልልኝ የሚል ነው። የመንግስትን መኪኖች አንድድልኝ የሚል ነው። ላሊበላ እንዳይሰራ ከልክልልኝ፣ ትምህርት ቤት ዝጋልኝ፣ ጣናለሽን አቃጥልልኝ የሚል ነው የአማራ ህዝብ ጥያቄ። እኔ መቼም በግድ መጥቼ ንፋሲል አስገድጄ አልሰራ ነው። ጠየቃችሁኝ፣ ለስራ ብዬ መጣሁ። አይቻልም አላችሁኝ፣ እሺ ብዬ ቁጫለሁ። ስለዚህ እነዚህ እነ ዘመነ ካሴ እነ ምሬ ወዳጆ የምትሏቸው ሲጭኗቸው፣ የሚጭኗቸው ህወሃቶች ናቸው። የሚጋለቧቸው ህወሃቶች ናቸው። ከዛ ጀርባቸው ሲቆስል የሚያሳክሟቸው ህወሃቶች ናቸው። ስለዚህ ባይ ዲፎልት የወረሱት የእነሱን የመገዳደል እስትራቴጂ ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምናላቸው። ብሩክ የሽወርቃ ሰፋ ከመሆን መልቲሚዲያ መሆን ሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማፅናት የሚተጋ ሚዲያ ነው። መሆን መልትሚዲያን በሱፐር በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአቅብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ና ኢትዮጵያዊነትን ማጽናት መሆኑን፣ ሼር ርላይት ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን የመከላከያ ሰራዊት በአማራ ክልል በአማራው ሸኔ በሚባለው አሸባሪ ቡድን ላይ እየወሰደ ያለውን እርምጃ አስመልክቶ በአሸባሪው ቡድን ካምፕ ውስጥ ምን እየተከናወነ ነው? መከላከያ ሰራዊት እየወሰደ ያለው እርምጃ ምን ይመስላል? የሚሉ ጉዳዮችን እየቃኘን አጫጭር መረጃዎችን የምንለዋወጥ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በሱፐርቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምበኝ ንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። እንግዲህ መከላከያ ሰራዊት አንድ ወር ለሚሞላ ጊዜ ካለፈው ካለፉት ሶስት አራት ሳምንታት ጀምሮ በአማራ ክልል በአሸባሪው የአማራ ሸኔ ቡድን ላይ በጣም የተጠናከረ በእግረኛ በሜካናይዝድ እንዲሁም በአየር ኃይል የታገዘ ከፍተኛ የሆነ መጠነ ሰፊ እርምጃ እየወሰደ እንደሆነ ይታወቃል። በአሸባሪው ቡድን ላይ በጣም ከፍተኛ ጉዳት እንደደረሰ እና ዋና ዋና አመራሮች የሚባሉት የዚህ የአሸባሪው ቡድን አመራሮች ወደ ትግራይ ክልል ሸሽተው መግባታቸውን እንዲሁም የእነሱ ታጣቂዎች ደግሞ በየቦታው እየተበታተኑ ያለበት ሁኔታ፣ ከዛም ሲያልፍ የእርስ በእርስ ውጊያቸው እየተባባሰ ያለበት ሁኔታ ነው ያለው። እንግዲህ እስካሁን አሁን በቅርብ ትላንት፣ ከትላንት ወዲያ በወጡ መረጃዎች የአሸባሪው ቡድን መሪ ዘመነ ካሴ በመከላከያ ሰራዊት እርምጃ ተወስዶበት መቁሰሉን እና ወደ መቀሌ ተጉዞ መቀሌ ሆስፒታል ተኝቶ እየታከመ ያለበት ሁኔታ ነው ያለው መቀሌ ሆስፒታል ሳይሆን መቀሌ ውስጥ የሚገኝ ባና ሆስፒታል የሚባል ሆስፒታል ውስጥ ተኝቶ እየታከመ ነው ያለው። እንግዲህ ስሙን ደግሞ ቀይሮ ዮናታን ሃብቶም ተብሎ የሆስፒታል ስሙ ዮናታን ሃብቶም ተብሎ መቀሌ ባና ሆስፒታል ውስጥ እየታከመ ያለበትን መረጃ ሰምተናል። የአማራው ሸኔ የሚባለው እና አመራሮቹ በተለይ የህወሀት ፈረሶች ናቸው ወይም አህዮች ናቸው ምንለው በምክንያት ነው። አሸባሪው የህወሀት ቡድን የአማራን ህዝብ ምን ብሎ መወከል እንደሚፈልግ፣ በማን አምሳያ፣ በማን ውክልና መጥራት እንደሚፈልግ እናውቃለን። ህወሀት ገና ሲመሰረት ጀምሮ አማራን ጨቋኟን የአማራ ብሔር መታገል ብሎ በማኒፌስቶ አጽድቆ ይወጣ። ከዛም በኖረበት ዘመን ሁሉ በስልጣን ላይም በትግል ላይም በነበረበት ሰዓት የአማራን ህዝብ መግደል፣ ማሳደድና ማሳቀቅ በጣም ከፍተኛ የትግል አጀንዳና ማራመጃ አድርጎ ሲሰራበት የነበረው እንደሆነ ይታወቃል። በዛ ምክንያትም ብዙ የአማራ ተወላጆች ዋጋ ከፍለዋል። ስለዚህ ባይ ዲፎልት እነዚህ አሸባሪዎች የአማራዎቹ ሸኔዎች ማለት ነው ከህወሃት ጋር ሂደን እንሰራለን ሲሉ አህያነታቸውን አምነዋል ማለት ነው። አህያ ብሎ የሚጠራ ህጋ አህያ ብሎ የሚያናግር ህጋ የአማራን ህዝብ እንደ አህያ መወከል የሚፈልግ ራሳቸው ከአህያ ያነሰ ማንነት ያላቸው ሰዎች እነሱ እግር ስር ሂደህ መተረመጠመጥ ከሆነ አህያ መሆንህን አምንሃል ማለት ነው። ስለዚህ እነ ደብረ ጽዮን አህዮቻቸውን ይጭኗቸዋል፣ ይጋልቧቸዋል፣ ይነዷቸዋል። ከዛ በኋላ ሲታመሙ ያሳከሟቸዋል ማለት ነው። ይሄ ያለ ይሄ ነው አሁን ያለው ሁኔታ እና አሁን ይሄ የአሸባሪው የአማራው ሸኔ ምን እየሰራ ነው ያለው? ምንድን ነው እያደረገ ያለው? ምን ሁኔታ ላይ ነው ያለው ካላችሁ፣ አብዛኛው መከላከያ ሰራዊት እየወሰደ ባለው እርምጃ አብዛኛው የዚህ አሸባሪ ቡድን ታጣቂዎች እየተደመሰሱ እየጠፉ ያለበት ሁኔታ ነው ያለው። መከላከያ ሰራዊት የሚወስደውን እርምጃ መቋቋም አቅታቸው፣ የሚበተነው እየተበተነ፣ በጣም የገባቸው ተስፋ የቆረጡ ወይም ደግሞ ከዛ ከአሸባሪ ቡድን መውጫ አጥተው የነበሩ ሰዎች መከላከያ ሰራዊት በሚደርስባቸው አካባቢዎች ሁሉ ትጥቃቸውን እያስረከቡ እጅ እየሰጡ ነው ያሉት አብዛኛው በሚባል ደረጃ ግን ምንም እንኳን ለማይጠቅም ጦርነት ገብተው በተሳሳተ አላማም ገብተው በዘረኝነት ፖለቲካ ተለክፈው ገብተው የሚጠፉት የኢትዮጵያ ልጆች ቢሆኑም ከጠላት ጋር አብሬ አንድ ላይ አገሬን ወጋለሁ የሚል አሸባሪ ቡድን ለኢትዮጵያዊ ሊቆጠር ስለማይችል ማዘናችንን እናቆማለን እንጂ የሚደርሰው ጉዳት በጣም ከፍተኛ ነው። መከላከያ ሰራዊት እየወሰደ ያለው እርምጃ በጣም ከፍተኛ ነው። በየጊዜው የሚረግፈው ወጣት የሚያልቀው ታጣቂ በጣም እጅግ አሳዛኝ ነው። በዚህ ሁኔታ መከላከያ ሰራዊት የሚወስደው እርምጃ እንዳለ ሆኖ፣ እርስ በርሳቸው ደግሞ እየተገዳደሉ ያለበት ሁኔታ ነው ያለው። ከሰሞኑ በዚህ ሳምንት ውስጥ ብቻ ማን አርበኛ መሳፍንት የሚሉት ሰውዬ አለ፣ እዚህ ፎቶውን የምትመለከቱት ማለት ነው። ይሄ እንግዲህ ከድሮ ጀምሮ በሽፍትነት ይኖር የነበረ ከዚያም በኋላ አርበኞች ግንቦት ሰባት ምናምን ነኝ የሚል አካባቢው ላይ በሽፍትነት የሚንቀሳቀስ ምናምን ነበር እና ከዛን ጊዜ ጀምሮ በሽፍታነት ይኖር ነበር። አሁን ደግሞ ከፋኖ ከማኖ ከአማራው ሸኔ ጋር አንድ ላይ ተቀላቅለው እሱ ብቻ አይደለም፣ ሁለት ልጆቹንም እዚህ የሽብር እንቅስቃሴ ውስጥ አስገብቷቸው በዚህ ሳምንት ውስጥ ብቻ ሁለት ሳምንት በሁለት ሳምንት ጊዜ ውስጥ ሊባል በሚችል ደረጃ ሁለት ልጆቹን አጥቷል። ይሄ ሰውዬ አሁን ትላንት የተገደለው ይሄ ሁለተኛው ልጅ ነው። የሆነ ኮር የሆነ ምናምን የሚሉት ነገር አለ። የዛ አዛዥ ነበር ይላሉ እነሱ እና ሰውየው እንደምታዩት እያለቀሰ ነው። በማይጠቅም ፖለቲካ ውስጥ ገብተ፣ እማትችለው ኃይል ጋር ገጥመ፣ አይጠቅምህም ውጣ ስትባል እምቢ ብለ፣ በጣም ብዙ ሺህ ጊዜ የሰላም እጅ ተዘርግቶ እስካሁን የይቅርታ መንገዱ ሳይዘጋ፣ በዘረኝነት ፖለቲካ ተለክፋችሁ አትሙቱ ውጡ እና ቢያንስ ራሳችሁን አትርፉ እናንተ ነፃ የምታወጡት ሰው የለም፣ ባይሆን ራሳችሁን ነፃ ውጡ ስትባሉ እምቢ ብሎ ጫካ ለጫካ ገደል ለገደል የሚርመጠመጥ አሸባሪ ቡድን ከዚያ በኋላ ለቅሶ ምን ይሰራል? ለምን ታለቅሳለ? ልጆችህን በሽብር በዘረኝነት ፖለቲካ አስገብተህ ያስገደልካቸው አንተ ነህ። ስለዚህ እንዲሞቱን ያስገብሃቸው እንጂ አሁን መከላከያ ሰራዊትን አሸንፈው መጥተው ስልጣን ይዙልኛል ብለህ አይደለም። እና ሲለመን ሲለመን እምቢ ብሎ አሁን በየአካባቢው ድንኳን ጥለው እየተለቀሱ ያለበት ሁኔታ ነው ያለው። በዚህ ደረጃ በጣም የሚያሳዝን ደግሞ አሁንም ይመጣሉ ብሎ የሚጠብቅ ተከታይ አላቸው። የሚያሳዝነው፣ የሚያሳፍረው ነገር እሱ ነው። እና እነዚህ ሰዎች ለምንድን ነው እርስ በርሳቸው የሚገዳደሉት? አሁን ይሄንን ልጅ የገደሉት የራሱ የዛው የጎንደር አካባቢ የሚንቀሳቀሱ ፋኖች ናቸው። ይሄን ትላንትና የተገደለውን ልጅ የመሳፍንትን፣ ትላንት የሞተውን ታጣቂ ወይም አሸባሪውን ልጅ የገደሉት የራሱ የጎንደር ፋኖ ነኝ ብለው ከሚንቀሳቀሱት አካላት ውስጥ እርስ በርስ በተደረገ ውጊያ ነው የተገደለው። እና ለምንድን ነው እርስ በርስ የሚገዳደሉት ካላችሁ? አንደኛ የህወሃት የመንፈስ ልጆች ናቸው። ታሪካቸው በሙሉ የተቀዳው ከህወሃት ነው። የወረሱት ውርስ ከህወሃት የወረሱት ውርስ እርስ በርስ መገዳደል ነው። ምክንያቱም ህወሃት ሲመጣ የራሱን ወንድሞች እየገደለ ሌላ ይሄ ህወሃት ተሐህት ነበረች፣ ተጋዳ ላይ ሀርነት ህዝብ ትግራይ ማለት ነው። ሌላ ግግሀት የሚባል ነበር። ሌሎች የትግራይ እንቅስቃሴዎች ነበሩ። ህወሃት ብቸኛ ወኪል የትግራይ ወኪል ሆኖ መውጣት ስለሚፈልግ ሌሎችን የትግራይ ልጆች ኑ ስብሰባ እንቀመጥ ብሎ ሰብስቦ ጠርቷቸው ማታ በተኙበት አርዷቸው ነው። ከዛ በኋላ የህወሃት ብቸኛ ወኪል ሆኖ የወጣ ስለዚህ እነዚህ እነዘመነ ካሴ እነ ምሪ ወዳጆ የምትሏቸው ሲጭኗቸው የሚጭኗቸው ህውሃቶች ናቸው። የሚጋለቧቸው ህውሃቶች ናቸው። ከዛ ጀርባቸው ሲቆስል የሚያሳክሟቸው ህውሃቶች ናቸው። ስለዚህ ባይ ዲፎልት የወረሱት የነሱን የመገዳደል እስትራቴጂ ነው። አላማ የሌለው ትግል ነው። የስልጣን ጥመኝነት ያሰከራቸው ሰዎች ናቸው። በሁለተኛ ደረጃ ደግሞ ለስልጣን የሚደረግ ሽኩቻ እስከሆነ ድረስ አንዱ አንዱን ገሎ ካልወጣ በስተቀር ብቸኛ ወኪል ሆኖ የመውጣት ፍላጎታቸው ይረካ አይችልም እና የህውሃትን ውርስ እያስፈጸሙ ስለሆነ መከላከያ ሰራዊት ከሚወስደው እርምጃ በተጨማሪ እርስ በርሳቸው እየተጠፋፉ ያለበት ሁኔታ ነው ያለው። የስልጣን ጥያቄ ነው እምላችሁ። የስልጣን ጥያቄ ስለሆነ ነው ጥያቄያቸው። የህዝቡ ጥያቄ መልማት፣ ማደግ በእኩልነት በሚመጥነው በልኩ ክብሩንና ሞገሱን አግኝቶ የአማራ ህዝብ እንደ ማንኛውም ኢትዮጵያዊ በቁመናው ልክ ተከብሮ መኖር የሚገባውን አግኝቶ መኖር ነው የሚፈልገው። የአማራ ህዝብ እና ልማትና እድገት ነው የሚፈልገው እነሱ ፋሲል ግንብ እንዳይገነባ የሚከለክሉ ጣናነሽ መርከብ መጣች ስትባል ጣናነሽን ለማቃጠል ተሰብስበው የሚደዋወሉ በዚህ መጣች ላይ በዚህ መጣች ላይ እያሉ ያችን መርከብ ለማንደድ ለማቃጠል የሚሰሩ አካባቢውን ልማት እንዳይካሄድ አማራ ክልል የኮሪደር ልማት እንዳይሰራ ፋሲል ግንብ እንዳይታደስ ላሊበላ እንዳይታደስ እንቅፋቱ ነው የሚያስቸግሩት እነዚህ ሰዎች ናቸው አብቹ በቅርቡ ባህር ዳር ሂዶ ነበር በዚህ ሳምንት ፋሲል ግንብን እና የፋሲልን ግቢ እንዴት እንደተዋበ እንዴት እንዳማረበት አይታችኋል። እና ያንን የደረሰበት ሁኔታ ለማየትና ለማስመረቅ ስራ ለማስጀመር ነበር ሄደው። ከዛም በፊት ስለ ፋሲል ግንብ ተናገረዋል። ፋሲልኮ ፋሲል እኮ እኔ ጎንደር መጣው ካቢኔ ጋር እና የጎንደር ሽማግሌዎች እራት ጋበዙኝ። አንተ እያለ ፋሲል ፈረሰ እኮ ምን ትጠብቃለህ አሉኝ ሽማግሌዎች። ጠይቀዋል ብዬ መጥቼ ተመካክረን መጽሐፍ ሽጬ የመጽሐፉን ሽያጭ ፋሲል ይገንባበት ብዬ ለፕሬዝዳንቱ በሚዲያ ዓለም እያየ አስረክቤ፣ ትንሽ ዘጌት ሲልብኝ ፈራሁና ሌላ ገንዘብ ፈልጌ ኮንትራክተሩ ሽጄ ራሴ ሄጄ አይቼ አስጀመርኩ። ኮንትራክተር ከገባ በኋላ ሊያቆሽሹብን ነው ሊያበላሹብን ነው ሊያጠፉብን ነው ብለው ተናገሩ፣ ሰበኩ፣ አይሰራም ብሎ አስቆሙት። ይሄ ወርቁ እኮ አለ። እኔ መቼም በግድ መጥቼ ፋሲል አስገድጄ አልሰራም። ጠየቃችሁኝ፣ ልስራ ብዬ መጣው፣ አይቻልም አላችሁኝ፣ እሺ ብዬ ቁጫል የሚልክን ቤተ መንግሥት ካደስን፣ የስላሴን ካደስን፣ የፋሲል የማይታደስበት ምንም ምክንያት የለም። የአባቱን እኮ ሰራንለት፣ ጎርጎራ እኮ ፋሲል ነው። ምክንያት የለን የማይሰራበት እንጂ፣ እኛ እምቢ ብለን አይደለም። ገንዘብ እኮ የግል ነው መጽሐፍ እኮ የግል ገንዘብ ነው። ግን ይገባዋል። ፋሲል ጎንደርም ይገባዋል። እና በእኛም ቦታ ሆናችሁ ይታዩት። እነሱ ግን ልማት ከልክለው ልማት እንዳይሰራ፣ አማራ ክልል ልማት እንዳይሰራ፣ ባህር ዳር ኮሪደር ልማት እንዳይሰራ፣ ፋሲል እንዳይታደስ፣ ላሊበላ እንዳይታደስ ከልክለው ምን እያደረጉ ነው? ይሄንን ልማት ከልክለው እነሱ ንብረት እያወደሙ ነው ያለ መኪኖች ያቃጥላሉ። የግለሰብ የመንግስት ብቻ አይደለም ባይዘው ወይ ኦኬ የመንግስት የመንግስት የወታደር መኪኖች ወይ የፖሊስ መኪኖች እሺ ይሁን በቃ። የመንግስት የፖሊስ ስለሆነ ከሆነ ቦታ ሰርቀው ወስደው መኪና እየሰረቁ ሊሆን ይችላል። ነገር ግን የግለሰብ ንብረት ብቻ፣ የመንግስትን ንብረት ብቻ አይደለም የሚያቃጥሉት ነው። ሰዎች የግለሰቦችን አልጋና ኮመዲኖ ሳይቀር አውጥተው የሚያቃጥሉ ሽፍቶች ናቸው።

ላሊበላ እንዳይሰራ ከልክልልኝ፣ ትምህርት ቤት ዝጋልኝ፣ ጣናሽን አቃጥልልኝ የሚል ነው የአማራ ህዝብ ጥያቄ። አሁን ለነገሩ እንደዚህ ጭም ብላቸው እየተገለጠ ማንነታቸው እየወጣ ከሻእቢያና ከህወሃት ጋር አንድ ላይ አብረን ሰራለን እያሉ ሲመጡ ማንነታቸውን ህዝቡ በደንብ እየተረዳ ስለመጣ መከላከያ ሰራዊትም አሁን የማያዳግም እርምጃ እየወሰደባቸው ስለሆነ፣ ሽፍታ ስትሆን አሸባሪ ስትሆን እንደዚህ ነው የምትሆነው በቃ። ምንም ከምንም ውስጥ ምንም ውጤት ሊያመጣ የማይችል ነገር እየሰራ ትገኛለ። አሁን የሆነ ወረዳ የሆነ ቀበሌ ያሉ ኃላፊዎችን ቤት ሂደው ነው እንግዲህ፣ የመንግስት ኃላፊዎች ናቸው የአካባቢው አስተዳዳሪ ወይ ኃላፊዎች ይሆናሉ። የዛን ሰውዬ ቤት ሂደው እንግዲህ ሰውየውንም ገለውት ሊሆን ይችላል። አልጋውንና ኮመዲኖን አውጥቶ እያቃጠሉ ቪዲዮ ይቀርጻሉ። የአጥፍቶ መጥፋት ስራ ማለት ይሄ ነው። የአማራው ሸኔ የምንለው ለዚህ ነው። ሽፍታ ስትሆን ከዚህ የተሻለ ነገር ልትሰራ አትችልም። ነገር ግን አሁን መከላከያ ሰራዊት የማያዳግም እርምጃ እንዲወስድ የመጨረሻ ትእዛዝ ቀጭን ትእዛዝ ተሰጥቶት እርምጃ መውሰድ ከጀመረ አንድ ወር ሊሞላው ነው። በእነዚህ ጊዜያቶች ውስጥ በጣም ብዙ ወጣቶች ህይወታቸው እያለፈ ነው፣ እርምጃ እየተወሰደባቸው ነው። የገባቸው ደግሞ ወደ ሰላሙ እየመጡ ነው ያሉት፣ እጅ እየሰጡ ያሉት፣ የገባቸው ማለት ነው። ያልገባቸው አሁንም በድንቁርና እየሄዱ ያሉት እርምጃ እየተወሰደባቸው ነው፣ የሚደመሰሰው እየተደመሰሰ ነው። በዚህ መሃል ግን አሁንም የይቅርታ መንገድና የሰላም አማራጭ ክፍት ነው ያለው። ህዝቡም ከሚሰቃይ እናንተም እርስ በርስ ከምታልቁ እስከዛሬ የሰራችሁትን ግፍና በደል እስከዛሬ ያሰቃያችሁትን ህዝብ እስከዛሬ ያጠፋችሁትን ጥፋት በሙሉ ከዚህ በኋላ መታችሁ መካስ የምትችሉበት እድል የይቅርታው መንገድ እንደተከፈተ እየጠበቀ ነው። ያንን እድል መጠቀም ዛሬም ለገባቸው ሰዎች ነገር ግን ነፃ የሚያወጡት ሰው እንደሌላ አውቀው ቢያንስ ራሳቸውን ነፃ እንዲያወጡ አሁን የመጨረሻው በር ተከፍቷል። ስለዚህ ያንን መጠቀምና ያለመጠቀም ጉዳይ ካልሆነ በስተቀር መከላከያ ሰራዊት በሚወስደው እርምጃ በአጭር ጊዜ ውስጥ የአማራ ክልል ከነዚህ አሸባሪዎች ነፃ እንደሚወጣ በእርግጠኝነት ይጠበቃል። የነሱም የእርስ በእርስ መገዳደል ደግሞ መከላከያ ሰራዊት ጋር ሳይደርስ በራሳቸውም ተጠፋፍተው ሊያልቁ የሚችሉ ሰዎች እንደሆኑ፣ አብዛኛው እየከዳ እየጠፋ እንደሆነ፣ ከአጠገባቸው ከመሃላቸውም መተማመን እንደሌለ በየጊዜው ተጠልፈው የሚወጡ የስልክ ልውውጦችን እንሰማለን። ከዚህ ሁሉ ጭንቅ፣ ከዚህ ሁሉ ስቃይ ትርፍ የሌለው ትግል እንደሆነ አውቃችሁ፣ ትርፍ የሌለው ጦርነት እንደሆነ አውቃችሁ፣ ትርፍ የሌለው ውጣ ውረድ እንደሆነ አውቃችሁ፣ ለእናንተም ለሀገርም ሰላም ለመከላከያ ሰራዊትና ለጸጥታ ኃይሉ እጅ ሰጥቶ ወደ ሰላም አማራጩ መምጣት ብዙ ነገር ያተርፋል። ካልሆነ ግን መቋጫው እየደረሰ ያለበት ሁኔታ ነው ያለው። አማራ ክልል ላይ ያለው ሁኔታ በጣም በጣም በተጠናከረ በጣም በከፍተኛ ኃይል እና በአጭር ጊዜ ውስጥ ለመቋጨት በሚያስችል ሁኔታ መከላከያ ሰራዊት እርምጃ እየወሰደ ያለበት ሁኔታ ነው ያለው። የመከላከያ ሰራዊትን መረጃ እዚህ ሚዲያ ላይ በይፋ አውጥቶ መናገር ስለማይቻል ራሳቸው ካልተናገሩ በስተቀር ለዛ ነው የምናዘገየው እንጂ የሚደርሱን መረጃዎች የቪዲዮ እና የፎቶ ምስሎች በጣም ብዙ ናቸው። እና ከዚህ አሰቃቂ እልቂት እራሳቸውን ቢያድኑ ደጋፊዎቻቸው ከዚህ በኋላ እንኳን በቃ ብለው ቢመክሯቸው ጥሩ ነው ለማለት እወዳለሁ። ካልሆነ በመከላከያ ሰራዊት እርምጃ፣ በሁለተኛ ደረጃ ደግሞ በራሳቸው የእርስ በርስ ጦርነት መተላለቃቸው አይቀርም የሚለው የመጨረሻ መደምደሚያ ሐሳቤ ነው። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። ሌሎች አዳዲስ መረጃዎችን ይዤ ወደ እናንተ የመመለስ ነው የሚሆነው። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም በንግድ ባንክ አካውንታችን ድጋፍ ልታደርጉልን እንደምትችሉ እያስታወስኩ የመሆን መልቲሚዲያ መንበር በመሆንም በምትችሉት አቅም ድጋፍ እንድታደርጉልን በድጋሚ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።